በመጀመሪያ ደረጃ ሀይሚዬ እንደዚህ ከፍቶሽ አልቅሰሽ እንድትመጪ አልፈልግም። አንችን የማይወድ አንችን የሚጠላ ጠላትሽ ያልቅስ። ሲቀጥል እናንተ አንድ ትሆናላችሁ ትተባበራላችሁ ብለን ስንጠብቅ እራስ በራስ ተከፋፍላችሁ ጭራሽ ትደባደባላችሁ እንዴ! በመሀል እኮ ተጎጂዋ ሀይሜ ናት። እዚህ ጋር ብሩኬ ያደረገው ነገር ሀይሜን አስከብራለሁ እኔ ክብሬን አስጠብቃለሁ ብሎ ሳያቀው ጭራሽ ሀይሜን ጉዳት ውስጥ ነው የጨመራት። የምሬን ነው የምላችሁ። በመጀመሪያ ግን ሀይምዬ እንደዚህ አዝና ከፍቷት እያለቀሰች ስትመጣ በጣም ደብሮኛል፣ በጣም ከፍቶኛል ተሰምቶኛል። እውነት ለመናገር አልዋሻችሁም፣ ሀይሚ እንደዚህ ሆና መምጣት የለባትም በመጀመሪያ ደረጃ። ሲቀጥል እንግዲህ ያው ትናንት የተፈጠረው ናይታችኋል። ልጁ ለሀይሚዬ አበባ ይዞላት መጥቶ ነበር ብሩኬም በጣም ተበሳጭቶ ስለነበረ። መጨረሻ ላይ ተገናኝተው ብሩኬ ልጁን በጣም እንደደበደበው ነው ሀይሚ እየተናገረች የነበረው በዚህ መሀል ምንድን ነው ልጁ ያደረገው ሀይሚን ነው እያስፈራራት ያለው እኔም ትናንትና ነግሬያችሁ ነበር ይሄ ልጅ ተልእኮ አለው ተልእኮም ደግሞ ከብሩኬ ከድሮ ፍቅረኛው ጋር ተስማምቶ ነው እየሰራ ያለው ገባችሁ አሁን ምንድን ነው ብሩኬ የደበደበው ልጁን አንደኛ ልውስጥ ስለገባ ነው ሁለተኛ ደግሞ እንዴት ሰው በሌለበት ሀይሚ ጋር መጥቶ በሩን አንኳኩቶ ወይንም ደግሞ ሀይሚን ያገኛታል ይረብሻታል በሚል ሀይሚዬን ያስከበራት የጠቀማት መስሎ ነው። ነገር ግን ልጁ የተጠቀመበት ይሄን አጋጣሚ መጀመሪያም ብሩኬን ሲያበሳጭው የነበረው ይሄ ነገር እንዲፈጠርለት ነው። ገባችሁ። እዚህ ጋር ሀይሚዬ በጣም የጨነቃት ብሩኬ እንዲታሰራ አትፈልግም፣ የሆነ ነገር እንዲሆን አትፈልግም። ልጁ ደግሞ እዚህ ጋር ተደብድቤ ያለሁ እያለ ፎቶ እየላከላት ነው። ፕላስ ደግሞ ሀይሚን ነው ወይ ከኔ ጋ ካልሆንች፣ ወይ ከኔ ጋር የሆነ ነገር አላለል በቃ ብዙ ነገሮችን ከኔ ጋ ካላሳለፍሽ ብሩኬን አሳልፌ ላሳስረው ሰጣለሁ ፖሊስ ልጠቁም እችላለሁ ምናምን እያለ ሀይሚን ነው የሚያስፈራረው፣ ሀይሚን ነው የሚጠቀመው። ለዛም ነው ሀይሚዬ ከመጀመሪያ ጀምሮ ስቅስቅ እያለች እያለቀሰች ብሩኪ አልገባውም ወይ ደግሞ አገር ለቅቄ እጠፋለሁ እስከ ማለት ያደረሳት ሄኒናት ማለት ነውኝ እና ብሩኬ ተረጋጋ። በጉልበት ሳይሆን በጭንቅላት ነው የሰው ልጅ መጠቀም ያለበት። እዚህ ጋር አል ውስጥ ገብተ ልጁ እንደበደፈው ሀይሚን አድናለሁ ብለህ የባሰ ጥቃት ውስጥ ነው የጨመርካትኝ። እንዴ እሷ አንተ እንድትታሰር እስር ቤት እንድገባ፣ የሆነ ነገር እንድትሆን አትፈልግም። ከሷም አልፎ ቤተሰብ ጋር ይሄ ነገር የሚደርሰው። ምናልባት አንተ አሁን ወንድ ነህ፣ ምንም አይመጣም፣ ምንም አይፈጠርም ብለህ በጉልበት ተማምነህ ሊሆን ይችላል። ሀይሚ ደግሞ ሴት ናት፣ እንደዛ አይደለም የምታስበው። ቤተሰብ ጋር ምንም ነገር እንዲደርስ አትፈልግም፣ አንተ እንድትታሰር አትፈልግም። ልጁ ደግሞ ሀይሚን እያስፈራራ ነው፣ እየተጠቀመባት ነው ገባደል። መጀመሪያውንም ነገሮችን ወደ ጥል ወደ ረብሻ ሲገፋፋ የነበረው ልጁ ይህንን አጋጣሚ አቅዶበት ከድሮ ፍቅረኛ ጋር አቅዶበት ስለመጣ ነው። እኔ እኮ ትናንትና ነግሪያችኋለው። ይሄ ነገር በመጀመሪያ አጥንተው ነው ነገሩን እየሰሩ ያሉት። በሀይሚ በኩል ነው መሄድ የፈለጉት። ብሩኬ ያው ፊት ስላልሰጣቸው በሀይሚ በኩል ሀይሚን እንደዚህ በማድረግ ብሩኬ ጋር እንደርሳለን ብለው ስላሰቡ ነው እዚ ጋ እንደውም እናንተ አንድ ሆናችሁ ሀይሜን መጠበቅ እንዳታለቅ ክፉ ነገር እንዳይነካት እያለች ነበረ። ብሩክ የደበደበው ልጁ ግን የኔም ቤት ነው የሚያውቀው፣ እያስፈራራኝ ነው፣ እየተጠቀመብኝ ነው። ከዚህ በፊት ቀና ብሎ የማያይ ልጅ፣ ከዚህ በፊት ምንም ነገር የማላወራው ልጅ፣ አሁን ግን እያስፈራራኝ ነው። በቴሌግራም ፎቶውን እየላከች እየላከ የተደበደበበትን እያለች ነው። ይሄ ማለት ምንድን ነው? ወይ ከኔ ጋር መሆን ምርጫ አድርጊ ወይ ብሩኬን አሳስረዋለሁ እያላት ነው። ገባችሁ? እሺ፣ ሀይሚ ምንድን ነው የምትመርጠው? ታውቃላችሁ ብሩኬን በጣም ነው የምትወደው፣ በጣም ነው የምትሳሳለት። ምንም ነገር እንዲነካው፣ ምንም ነገር እንዲሆን አትፈልግም። እንኳን አይደለም ምንም ነገር እዛ እስር ቤት ሊገባ ቀርቶ፣ ኖርማል ሶሻል ሚዲያ ላይ እንኳን አንዳንድ ሰዎች ሲናገሩባት አትወድም፣ መልስ ትሰጣለች። እና በመሀል ቤት ሀይሚ ወዴት ትሁን እንዴ ለብሩኬ ታስብ ለራሷ ታስብ ወይንስ ደግሞ ልጁ ከዛሬ ነገ ቤቴን አኳኳ ምን አደረገ ብላ በጭንቀት ትሙት። ስለዚህ እናንተ አንድ መሆን ያለባችሁ። ጭራሽ ሄኖክና ፈጺ ብሩኬ ጭራሽ እነሱ ተደባዳቢ እንዴ? ለምንድን ነው እናንተ ሲጀመር የተከፋፈላችሁትኝ? እንዴ ሶሻል ሚዲያ ላይ ሀይሚ ለብቻ ብሩኬ ለብቻ እያላችሁ አትከፋፈሉ ስትሏን ነበር እንዴ? እዛው እኮ ተከፋፈላችሁ እናንተ ሲጀመር ማለት ነው። ስለዚህ እናንተ ከተከፋፈላችሁ ሶሻል ሚዲያ ላይ መከፋፈሉ ምን ይገርማችኋል? ሄኖክ ከብሩኬ ጎን ነው። ልጁን ሲመስለኝ አብረው ነው የደበደቡት። ምክንያቱም ምን አገባችሁ ሲፈልግ ይሙት እያለ ነበረ ሄኖክ ማለት ነው። ሄኖክም በጭንቅላቱ ሳይሆን እያሰበ ያለው በእግሩ ነው። የምሬን ነው እምላችሁ። ታቃላችሁ ሀብ ምን እንዳለ ዶማ ሁላ ብሎ ተሳድቧል። የምሩን ነው እንዴ። አንዳንዴ ማሰብ የሚባል ነገር አለ የሰው ልጅ አርቆ ነው ማሰብ። በስሜት የሆነ ነገር ካረጋችሁ ነገ ጉዳቱ ለእናንተ ነው። መልሶ ገባችሁ አይደለ? እዚህ ጋር ከፍጼ ጋር መደባደብ ነው ወይንስ ደግሞ ከኖ ጋር መደባደብ ነው የሚያዋጣው ወይስ ቀስ ብሎ ችግሩን መፍታት ነው? ብሩኬ ሀይሚ ለአንቺ ብዬ ነው እያለ ነበረና እነሱ ሲደባደቡ ደግሞ በመሀል በትራስ ሀይሚን አይኗ መተዋታል። ሲጀመር ከመጀመሪያ ጀምሮ ስታለቅ ስታለቅስ አይኗ አብጧል። እንዳያችሁት ፊቷ ምናምን የሀይምዬ እብጥብጥ ብሏል። እና እዛ ደግሞ ቤት ብሩኬ ቤት ሄደው ሲደባደቡ አይኗን መተዋታል። እንዲህ በመሀል ምን ትሆንላችሁ? እውነት በቃ በዚህ ሰዓት ሀይሚናት ተጎጂ ማንም አይደለም ተጎጂ። ብሩኬም በጉልበቱ ይተማመናል ምንም አያመጡም ይላል ሄኖክ ከዚህ ጋር። ጎበዝ በርታ፣ ሂድበት፣ አንተ ጥፋተኛ አይደለህ እነሱ ናቸው እያለ ያበረታተዋል። በዚህ ጋ ደግሞ ፍጼ ከሀይሚ ኩል ማለት ሁለቱንም በአንድ እኩል እያለ አንዳንድ ምክር ሲሰጠው፣ ፍፄንም እንደ ጠላት አድርጎ ነው እያየ ያለሁ። ለልጁ እንደሚያግዝ አይነት አድርጎ ነው እያየ ያለሁ። እና ስለዚህ በመጀመሪያ ብሩኬ ተረጋጋ፣ ስማርት ሁን፣ ለማሰብ ሞክር። ሌላ ጣጣ፣ ሌላ ችግር ውስጥ ከመግባቷ በፊት። ሀይሚ አንተ አትገባም አውቃለሁ ወንድነህ ምንም አይመጣብህም። ግን ሀይሚ ደግሞ አንደኛ ቤቷን ተከታትሎ ደርሶበታል፣ ሲቀጥል ደግሞ ሀይሚን እያስፈራራት ነው። ለአንተ ስትል ሀይሚ ሌላ ህይወት ውስጥ የማትፈልገው ህይወት ውስጥ መግባት የለባትም። ወይንም ደግሞ እንደተናገረችው አገር ለቃ እንደምትሄድ ነው ስትናገር የነበረው። መቼም ለሀይሚ ብለ ከሆነ የተደባደብከው ሀይሚ አገር ለቃ እንድትሄድ አትፈልግም። ማደን ይሄን ነገር በጣም ባስብበት እና በቃ ማለት ተረጋጉ። መጀመሪያ በ በደንብ መረጋጋት መጀመሪያ፣ እናንተ መስማማት አለባችሁ። እናንተ መቼ ተግባባችሁ? መቼ ተስማማችሁ? መቼ እንደሆናችሁ ሌላን ሰው እኮ ለመጣን ወይንም ጠላት ወደ እናንተ ሲመጣ የሚጥላችሁ መቼ እንደው ታውቃላችሁ? ስትከፋፈሉ፣ ስትበታተኑ፣ ሁለት ሀሳብ ስትሆኑ ነው ጠላት በደንብ ገብቶ እስር መሰረቱ ሕይወታችሁ ውስጥ ገብቶ እናንተን ማለየትም ማፈናቀልም ይችላል። ለዛም ነው ደግሞ ሀይምዬ አስብ፣ በቃ ተረጋጋ፣ አትደባደብ። እኔን አልጠቀምኸኝ፣ ጎዳኸኝ እያለ ስታለቅስ የነበረው ብሩኬ ማለት ነውና እኔ እንዲያውም ትልልቅ ስማርት ይመስሉ ነበረ። ነፍጼ ሄኖክ እንኳን እኔ በቅርብ ነው በደንብ እየተከታተልኩት ያለው። ከዚህ በፊት ከማርኪ ጋር ምናምን ነበር የሚሰራውኛ ና አሁን ግን ሳይ ማለት ነው እኔ ሄኖክ ራሱ ለእነሱ የምታግዝ ነው የሚመስለኝ፣ ለነዚህ ለነቴድ የሚባሉት ሰዎች ማለት ነው። ምክንያቱም ግልጽ የሆነን ነገር እንዴት ነው ተደባደብ ብለህ ብሩኬን የምታበረታተው እንዴ? ልጅ እኮ ተደብድብ ያለው ብሎ ማስረጃ ይዞ ፖሊስ ጣቢያ ሄዱ መክሰስ የሚችል አይነት ነው። ገባህ አይደል? እሱ ግን ያንን ከማረግ ይልቅ ሀይሚን ነው መጠቀም ያደረጋት፣ ብሩኬ ጋር ከመሄድ እንደ ወንዶች ከብሩኬ ጋር የሆነ ነገር ከማረጉ ይልቅ ሀይሚን ነው መጠቀም ያደረገው። ሀይሚ በብሩኬ አይጨክንም። ስለዚህ እሷን ላስፈራራ፣ እሷ ከኔ ጋር ትሆናለች ወይም ያልፈለገችው ህይወት ከኔ ጋር ትቀጥላለች አይነት ነገር ነው የልጁ ሀሳብ ማለት ነው። ስለዚህ ፕሊስ ተጎጁ በዚህ ውስጥ ማለት ነው እናንተ ሳትግባቡ እየተደባደባችሁ ያልሆነ ሀሳብ እያመጣችሁ ብሩኬን እያበረታታችሁ ብሩኬም ደግሞ ለሀይሚ ያገዘ እየመሰለው እየተደባደበ ወይንም ሌላ ነገር እያደረገ ሀይሚዬ የበለጠ ችግር ውስጥ እንደምትገባ ማወቅ መቻል አለባችሁ። ኔውስ ሀይሚ ተረጋጊ፣ ማልቀስ የለብሽም። አገርም የሚያስትት አይደለም። አገርም ለቀሽ መሄድ አይጠበቅብሽም። ኔናት። ናት እሱ ራሱ የሚያስቸግርሽ በር ያንኳኳ የሚያስቸግርሽ ቤትሽ ዝም ብሎ የሚመጣ ከሆነ ለፖሊስ መጠቆም ትችላለሽ። ያን ነገር ማቆም አለበት። ችግሩ ከብሩኬ ጋር ከሆነ ሰው ብሩኬ ሄዶ መጨረስ ይችላል እንጂ በአንቺ በኩል መጥተው ብሩኬን ማለት ብሩኬን ለማጥቃት ወይም አንቺን ለማጥቃት በአንቺ በኩል አንቺን መጠቀሚያ ማድረግ የለባቸውም። አንደኛ አንቺም ደግሞ እንደዚህ ማልቀስ የለብሽም። ስለዚህ በመጀመሪያ ደረጃ ከቤታችሁ ነው ማጽራት ያለባችሁ። ፍጼና ሄኖክ መጀመሪያ ተስማሙ። ለሌሎች ሰዎች እንዲሁም በር እየከፈታችሁ ነው። ሀይሚ ብሩክ የበለጠ እንዳይገናኙ፣ እንዳይታረቁ፣ እንዳያወሩ፣ ችግሩን እንዳይፈቱ እናንተ ችግር ሆናችኋል በመካከል ማለት ነው ና እናንተ ገለል በሉ፣ የራሳችሁን ጥል በኋላ ተጣሉትኝ። ማለት ሀሳባችሁን የፍፄና የሄኖክ ሀሳብ መጨረሻ በኋላ ላይ ነው መጨረስ ያለባችሁ እንጂ በእነሱ መካከል ገብታችሁ የበለጠ ክፍተት እንዲፈጥሩ ሀይምና ብሩኪ፣ ከዛ ሌላ ሰዎች በመካከላችሁ እንዲገቡ የበለጠ ስራ እየሰራችሁ ነው። ወይንስ ደግሞ እኔ ሄኖክ እጅ አለበት እንዴት ከነቴዲ ጋር አልገባኝም። እውነት ነው እምላችሁ፣ እኔ ስላልገባኝ ነው። ፕለስ ሀብቴም የተናገራችሁ እውነቱን ነው። አስቡ መጀመሪያ፣ በጉልበት ሳይሆን በሀሳብ በጭንቅላቻችሁ ሲያንቀሳቀሱ እያለ ነበርና፣ የታላቅን ምክር መስማት ታላቅነት ነው። ከጉልበት በላይ ጭንቅላትን መጠቀምም እንደዛው ስማርትነት ነው። ሀይሜ ስታለቅ፣ ሲከፋት፣ ስትፈራ ማየት አልፈልግም፣ እኔ እንደራሴ ማለት ነው።